ከልብ ላወራችሁ የመጣሁት ልክ ስገባ ልቤ በጣም ተከፍቷል። ኮፍያ የለበሱ ሰዎች ዘንድ መጣሁ። አስር ሺህ ካሬ ሜትር የሚሆን መስጂድ ውስጥ ገባሁ። ያላህ ቤት ውስጥ ጫት ሲቃማየሁ አዘንኩ፣ ከልቤ አዘንኩ። እናንተ እንደ ቀልድ እንዳታዩት። በባህል ከአባቴ ከእናቴ ለምጄዋለሁ እንዳትሉ። ይሄ ቤት የማን ቤት ነው? እስኪ ቤቱ የማን ቤት ነው? ያላህ ቤት። ቀበሌ ብትሄዱ ይኸው ይሄ ቀበሌ አይደለ የመጣሁበት ወረዳ ብትሄዱ፣ ዞን ብትሄዱ ጫት ትቅማላችሁ አትቅሙም። እንዴት አላህ ቤት ውስጥ ትቅማላችሁ? ምንም አልመሰላችሁም። እግራችሁን ዘርጋ አርጋችሁ ውሃ ይዛችሁ፣ ዳዕዋ በጫት እንደ ሙስሊሙ ጫት የተጫወተበታለው። ወንድሞቼ ነው ልክ ነኝ አይደለሁም? ቆይ ህፃን ልጅ እኮ አይደለሁም፣ ማላውቀውን ነገር ምናገር። እንደናንተ ልጅ የወለድኩኝ። እንዴት አላህ ቤት ውስጥ ትደፍራላችሁ? ይሄ ልብ በሉ ከሰባት ሰማይ ከሰባት ምድር ሁሉም ግዛት የሱ ነው። መስጂዶች ግን ልዩ የሱ ግዛት ናቸው። እሱ ቤት ውስጥ እንዴት ጫት ይቃማል? ለሚስቶቻችሁ አልሆናችሁ፣ ለእስልምና አልሆናችሁ። አላህ ቤት ውስጥ ሰው እኮ የሚወነጅልበትን ቦታ አለ። ጫት የሚቃምበት መስጂድ አላህ አሳየኝ። ኢና ሊላሂ ወኢና ኢለይሂ ራጂውን። ካፊር እንዲያረገን እያላችሁ በየቦታው ትጮሃላችሁ። መብራት የለንም እንዲህ የለንም ትላላችሁ። እናንተ አላህ ቤት ውስጥ ጫት እየቃማችሁ። ያላህ ባሪያዎች ሆይ አላህን ፍሩ። ሸውጃችሁ አልሄድም? ብትፈልጉ ዳዋውን አስቁሙት። ይሄን ችግር እያየሁ ግን እናንተ ለልጆቻችሁ አሁን ጫት ልታወርሱ ነው ማለት ነው፣ ነው ደለም? ወንድሞቼ መስጂድ ውስጥ ጫት ከተቃመ ልጅ ይሄን እያየ ካደገ የሚቀጥለው ምንድነው የሚሆነው? ስራ አይሰራም አያርስም፣ አይማርም? ጥፍሩ ላይ ቆሻሻ ያለበት በስላም ስም የሚጠራ ኩፍየት የለበሰ እንዲህ አይነት የተዋረደ ትውልድ ነው የሚፈለገው። ሰይጣን ይሄን ያህል ድሪቶ ላችን ላይ ይስራብን። ነውረኞች ነን አይደለንም የአላህ ባሪያዎች ሆይ የሚያስለቅሰውን ነገር እኮነ ያሳያችሁኝ እኔ የምገምተው ክፍለ ሀገር ብዙ የዱንያ ፍቅር የሌለበት ቁርአን የሚቀሩ ወጣቶች እስከ ዛሬም ስንዞር የነበረበት እንደዚህ ነው ጭራሽ መስጂድ ውስጥ ጫት ትቀማላችሁ አላህን ልትፈሩ ልትወብቱ ይገባል ይሄ ወሃቢያ ምናምን የሚል ስም ደግሞ እንዳታመጡ ወንድም ለወንድሙ እውነተኛ ምክር የመከረው ነው ዶክተር መጥቶ እስኪመጥ እስኪመክራችሁ አትጠብቁ አላህ ብዬ እኔ ነገርኳችሁ ወንድማችሁ ነኝ። ከፊሎቻችሁ ነኝ ተወልዱኛላችሁ። ከፊሎቻችሁ ነኝ አትወልዱኝም። ወለዳችሁኝም አልወለዳችሁኝም፣ ሙስሊሞችን ሽባ ያደረገውን ቅጠል ቢቻል ከዚህ ክልል ከምድረ ገጽ ለማጥፋት ሰው ይጥራል እንጂ ጭራሽ አላህ ቤት ውስጥ እግር ተዘርግቶ ጫት ይቃማል። ኢና ሊላሂ ወኢና ኢለይሂ ራጂኡን አላህ እውነተኛ መመለስን ይመልሰን። ከልባችሁ ጥፋታችሁ ሲነገራችሁ፣ አባቶቼ ሆይ አልሰደብኳችሁም፣ አልናቅኳችሁም። አላህ ከዚህ በሽታ ያንሳችሁ። ይሄ አደገኛ የሆነ እኛን ሽባ አድርጎ ያስቀረ መጥፎ በሽታ ነውና ከልባችን ላይ ይህን ቆሻሻ እንዲያወጣልን አላህን እየለመንን እርስ በእርስ እንመካከል።